የአምላካችን የእግዚአብሔር ስም ለዘለዓለም የተባረከ ይሁን። ትንቢት የሚለውን ነገር ደግሞ አንስቷል፣ በብርቱ ፈልጉ ሲል ትንቢት ከልሳን ይበልጣል እያለን አይደለም። እንደ ቅድሙ ትኩረት የሚያሻ ጉዳይ ነው ይሄ። ትንቢት ከልሳን ይበልጣል እያለን አይደለም። ጸጋ ከጸጋ የሚበልጥበት ምንም አይነት ምክንያት የለም። አጠቃቀማቸውና የምንጠቀምባቸው ቦታ ነው የሚለያየው። ለቤተ ክርስቲያን ሁሉም የጸጋ ስጦታዎች ያስፈልጓታል። ስለዚህ ትንቢት ከልሳን የሚያንስ ወይም የሚበልጥ ሆኖ ሳይሆን እኩል ነው። እና ታዲያ ለምንድነው እዚህ ጋ ትኩረት የተሰጠው ሲባል ከነቃፊዎችና ከሰሚዎች ድንቅና ተአምራትን ከሚያንቋሽሹ ወይም ደግሞ በድንቅና በተአምራት ከሚያምኑ ብቻ ከማህበረሰቡ ካለው ጋር ጠቀሜታ የተያያዘ ነው። እዚህ ጋር ቅዱሳን የእግዚአብሔርን ቃል ወይም ደግሞ የእግዚአብሔርን ሀሳብ፣ የእግዚአብሔርን ዘለዓለማዊ ውሳኔውን የመሳሰሉ ነገሮችን በትንቢት አማካኝነት ሲሰሙ ይጸናሉ፣ ይበረታሉ፣ ደስ ይላቸዋል። ለምሳሌ የታመመ ሰው ቢኖር ከመካከላቸው ቅዱሳን ናቸው፣ ሁለቱም የሚጸልየውም የሚጸለይለትም ቅዱሳን ናቸው። የታመመ ሰው ቢኖር ቤተሰቦቹ ይሞትብናል ብለው ተስፋ የቆረጡ ቢሆኑ ብላቸው አስቡ። አሁን ሞተ፣ አሁን ሄደ እያሉ ቢጨነቁ፣ በመካከል የእግዚአብሔር መንፈስ ያለበት ሰው ተነስቶ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ይሄ ወንድማችን አይሞትም፣ ገና ወንጌል ያገለግላል፣ ገና በሕይወቱ ድንቅና ተአምራት ይከናወናል፣ እጆቹ በተአምራት ገና ይቀባሉ፣ የታመሙት ገና ይፈወሳሉ በእሱ እጅ ብሎ ቢናገር ምን ይሰማቸዋል? ጌታ አምላካችን ለዘላለም የተባረከ ይሁን። ለዚህ ነው ለቅዱሳን በጣም አስፈላጊነቱ ጎልቶ የሚታየው ልሳን በልጦ ሳይሆን የአጠቃቀም ጉዳይና የምንጠቀምበት ቦታ ነው። የሰውነት ክፍሎቻችን ያለ ቦታቸው ከገቡ ውጤታማ አይሆኑም። ጸጋም ያለ ቦታው ሲገባ ውጤታማ አይሆንም። የጸጋ ስጦታም በቦታው ሲሆን አሸናፊ ይሆናል፣ ውጤታማ ይሆናል፣ የእግዚአብሔርን ክብር ይገልጣል። ያለ ቦታው ሲሆን ግን መነቀፊያ ይሆናል። አግባብነት ባለው መልክ የትኛው ቦታ የት ቦታ ላይ ነው የሚጠቅመው የትኛው ጸጋ ለየትኛው ነው አግባብነት ያለው ስንል ነው እግዚአብሔር የሚከብረው ቅዱሳንን የሚታነጹት ሰዎችም ወደ እግዚአብሔር መንግስት የሚሰበሰቡት ልሳን ብቻ አይደለም ችግር ያለበት። ትንቢትም ያለ ቦታው ሲሆን ችግር አለበት። ለሚጠቅም ቦታ ላይ እናውለው። የጳውሎስ ሐሳብ ለቆሮንቶስ ቤተክርስቲያን፣ የሚሰጣቸው ጸጋ የላችሁም ሳይሆን ጸጋችሁን በአግባቡ ተጠቀሙበት ነው። ዋሽንትን ያመጣና እናንተ እኮ በስላሴ አምሳል የተፈጠራችሁ ሰዎች እንዴት ከዋሽንት ታንሳላችሁ ነው እንዴ? በአንድ በኩል እኮ ቆም ብለን ስናስብ እንዴት ከግዑዝ እናንሳለን እኛ እንዴት ማሰብ ከማይችለው ሰዎች ከሚያቀነባብሩት ሙዚቃ ሰዎች ከሚሰጡት ድምፅ ከሱ እንዴት እኛ እናንሳለን? የእግዚአብሔርን ቃል ዘወር ብለን ስናነብ የእግዚአብሔርን ቃል በደንብ በጥልቀት ስናነብ የቱ ምን ቦታ ላይ መባል እንዳለበትና እንዴት ማከናወን እንዳለብን በመንፈስ ቅዱስ ቃሉ ይብራራልናል፣ ይበራልናል። ያን ተከትለን እናከናውናለን። ያኔ እግዚአብሔር ይከብራል። ወደ እግዚአብሔር መንግስትም ሰዎች ይጨመራሉ። እየነገረን ያለው ይህንን ነው። ጌታ አምላካችን ለዘላለም የተባረከ ይሁን። ድምጽ ሁሉ ተመሳሳይ አይነት ድምፅ የለውም ይለናል አይደለ? አንዱ ለሐዘን ነው፣ አንደኛው ደግሞ ለጦርነት ነው፣ አንዱ ደግሞ ለዘፈን ሊሆን ይችላል። ማሬል ትሉ ትችላላችሁ። ስለዚህ ለዝማሬ የመጣውን የሙዚቃ ድምጽ ተከትላችሁ የለቅሶ ድምፅ ካሰማችሁ ችግር አለ ማለት ነው። በሁለታችሁ መካከል መግባባት የለም ማለት ነው። በማን በሙዚቃ አቀነባባሪው እና በእናንተ መካከል መግባባት የለም ማለት ነው። በተመሳሳይ ሁኔታ ደግሞ ለድል የተዘጋጀ ለጦርነት የተዘጋጀ ሙዚቃ ወይም የመለከት ድምፅ ቢሰማ ያን ተከትላችሁ እናንተ ለጦርነት ካልተሰለፋችሁ በሁለታችሁ መካከል ጋፓ አለ ማለት ነው፣ አለመግባባት አለ ማለት ነው። ጳውሎስ እየተናገረ ያለው ይህንን ነው። ድምፅ ሁሉ ተመሳሳይ አይነት ዓላማ የለውም። ድምፁ የሚጠራው ማህበረሰብ አለ፣ የሚያስደነግጠው ማህበረሰብም አለ። ድምፁ ትርጉም አለው እራሱን ችሎ። እኛ ደግሞ በእግዚአብሔር አምሳል የተፈጠርን ድምፅን መለየት የምንችል አግባብነት ባለው ነገር ላይ መጠቀም የምንችል ሰዎች ነን። ማሰብ የምንችል ሰዎች ነን። አእምሮ ያለን ሰዎች ነን። ስለዚህ ለራሴ የሚለውን ነገር ትተን ለሚሰማው ማህበረሰብ ምንድነው የሚሰጠው ጥቅም የሚለው ላይ ማተኮር ክርስቲያናዊ ግዴታ እንደሆነ አምናለሁ። የሚሰማው ማህበረሰብ ጋር፣ በነገራችን ላይ አሁንም ደግሜ ልናገር፣ የእግዚአብሔር ዋነኛ ዓላማ ለአንተ ወይም ለአንቺ አይደለም፣ ወይም ጸጋ ስጦታ ለተሰጣችሁ ሰዎች አይደለም። እኛማ በአደራ ተቀበል ነው፣ በቃ በአደራ ተቀበል ነው። ምኑን የጸጋ ስጦታችንን ከማን ከእግዚአብሔር ዘንድ ለማን ተብሎ ለቤተ ክርስቲያን ጥቅም ስለዚህ ለቤተ ክርስቲያን ጥቅም ከሆነ ለቅዱሳን መታነጽ ከሆነ የእኔ የጸጋ ስጦታ እየተሰጠኝ ቅዱሳን በሚታነጹበት መልክ ነው ማቅረብ ያለብኝ የሚናገረውን ህዝብ የሚሰማውን ህዝብ ሳያዘጋጅ ይናገራል እንዴ አዋቂ እኮ ነው መንፈስ ቅዱስ ሁሉን አዋቂ ስለሆነ የሚሰማውን ማህበረሰብ አዘጋጅቶ ነው የሚናገረኝ ስለዚህ ልሳን ብቻ ሳይሆን ችግር ያለበት አጠቃቀም ላይ ከመጣን ችግር የሚኖርበት ትንቢትን ጭምር ነው። ሁለቱንም በአግባብ ስንጠቀማቸው ደግሞ ሁለቱም ጠቃሚዎች ናቸው። ሰጪው መንፈስ ቅዱስ ከሆነ የተቀበለው ደግሞ ግለሰብ፣ ይሄ የጸጋ ስጦታ እሱ ላይ ስላለበት ከሁሉም የተሻለ ነው ማለት አይደለም። እግዚአብሔር በአደራ ሰጠው፣ ለቤተ ክርስቲያን ያስተላልፈዋል። አለቀ። የአምላካችን የእግዚአብሔር ስም ለዘለዓለም የተባረከ ይሁን። ለዚህ ነው ጳውሎስ ተረጋጉ እያለ ያለ የቆሮንቶስን ቤተክርስቲያን ቤተ ክርስቲያን ደግሞ መሪዋና ስርዓት የሚያስይዛት መንፈስ ቅዱስ የሚባል ቅዱስ አምላክ አለ። ስለዚህ ጸጋን የሰጠው እርሱ ነው። ቤተ ክርስቲያንንም የሚመራት እሱ ነው። ቅዱሳንም በመንፈስ ቅዱስ ከተሞላን በእርሱ ቁጥጥር ስር ነው መንቀሳቀስ ያለብን። የነቢያት መንፈስ ለነቢያት ይገዛል ይላል። አያችሁ፣ ሁለቱም እንኳ በመንፈስ ቅዱስ ተነክተው ትንቢት እየተናገሩ ቢሆኑ አንዱ አንዱን ያስቀድመዋል። ይውላችሁ እኔም መንፈስ ቅዱስ ነው ያናገረኝ፣ ያም መንፈስ ቅዱስ ነው ያናገረው ብሎ ፉክክር ውስጥ ከተገባ ጸጋው የመንፈስ ቅዱስ ቢሆንም የተናገርንበት አቅም የተናገርንበት ማንነት ግን ያልወጣ ይሄ ኤጎ የምንለው ነገር አለ ማለት ነው። እሱ እንዲሞት እግዚአብሔር ይፈልጋል። ካልሞትን በእኛ ላይ መስራት ይቸገራል። እግዚአብሔር ምን እንደሚከብደው ታውቃላችሁ? እግዚአብሔር የሚከብደው እግዚአብሔር የሚከብደው የማይችለው ብለን የምንጠራው ማለት ነው። አዎ ቀንበሬን ስበርልኝ እያልን እንጸልያለን፣ ስበርልኝ እያልን እንጸልያለን። ግን ከባድ የሆነው ነገር ምንድን ነው ከተባለ እኛ ሳንሞት በእኛ መስራት አለመቻሉ ነው። እኔነት የሚለው ነገር ካልተቀረፈ እንዴት አድርጎ እግዚአብሔር ይሰራል? ስለዚህ እግዚአብሔር መንፈስ ቅዱስ ልጆቼ ናቸው ብሎ ጸጋውን ካፈሰሰባቸው በኋላ የአልሞተ ማንነት ስላላቸው እርስ በርሳቸው ለፉክክር አዋሉትና ተቸገረ። ጳውሎስ መጣና ወቀሳቸው፣ አስተካከላቸው ይህን መልእክት ጽፎ ለዚህ ነው ሁሉም የእግዚአብሔር የሆነ ነገር በሙሉ ጥንቃቄ የሚያስፈልገው። ምክንያቱም በእኛ ልክ ሰፍተን፣ በእኛ ልክ ቆርጠን፣ በእኛ ልክ መትረን እንደፈለግን የምናደርገው ነገር አይደለም። እግዚአብሔርን በመፍራት እግዚአብሔርን በማክበር የምንወደውን ያህልና አባቴ የምንለውን ያህል ደግሞ በዛ በተመሳሳይ መልኩ እግዚአብሔርን መፍራት አለብን። እግዚአብሔርን ከፈራን ልሳኑ የእኔ እንዳልሆነ ይገባኛል። ልሳን የተሰጠኝ የእኔ የግል ንብረት የላደርገው ሳይሆን እግዚአብሔር በመንፈሱ በኩል በዛ በልሳኑ በኩል ከእሱ ጋር ኮሚኒኬት እንዳደረግና እንድታነጽበት ከሆነ እግዚአብሔር ሆይ ተመስገን። ልቤ የሚያርፍበት መንፈሴ የሚታደስበት ጸጋ ስለሰጠኝ አመሰግናለሁ ብዬ እግዚአብሔር ጋር የምነጋገርበት ነው። ይሄ ሲሆን ነው እግዚአብሔር ሊከብር የሚችለው። እግዚአብሔርም ክብሩን በአንተና በአንቺ ላይ ሊገልጥ የሚችለው በዚህ መንገድ ነው። ምክንያቱም እግዚአብሔር ራሱ መስመሩን ስላሰመረልን ጳውሎስም አንደኛ ቁርጥ ምዕራፍ ሰባት ላይ የእግዚአብሔር አገልጋይ እንደመሆን መጠን ብሎ እንዳስቀመጠው አገልጋዮቹ በመንፈስ ቅዱስ አማካኝነት ተመርተውም ስለጻፉልን መመሪያችን የእግዚአብሔርና የሰው ህገ መንግስት ይሄ ቃሉ ስለሆነ እግዚአብሔር ዝም አለን ማለት ትክክልነን ማለት አይደለም። እግዚአብሔርማ ተናግሯል እኮ ደግሞም እየተናገረ ነው፣ የኛ ያለ መስማት ችግር ካልሆነ በቀር። ይሄው ዛሬ እየተነጋገርንበት ነው። የሚናገረው የእግዚአብሔር ቃል ነው። አገልጋዮች ነን የምንነጋገረው ትንቢትም አጠቃቀም ላይ ጥንቃቄ ያስፈልገዋል። የነቢያት መንፈስ ለነቢያት ይገዛል። አንዱ ለአንዱ ራሱን ሰሚት ማድረግ አለበት። መሪው መንፈስ ቅዱስ እስከሆነ ድረስ የእኛን ማንነት አውልቀን መጣል አለብን። አሮጌውን ልብሳችንን ትተን አዲሱን ልብስ ለብሰን ነው ወደ መንፈሳዊ ተቋማት፣ ወደ መንፈሳዊ እንቅስቃሴዎች መግባት ያለብን። ስንጸልይ፣ ስንዘምር፣ ስናመልክ፣ በተለያየ መንገድ አሮጌው ልብሳችንን አውልቀን መጣል አለብን። እሱን አውልቀን ከጣልን እርግጠኛ ነኝ የጸጋ ስጦታ እንኳን ይህን ሁሉ የጸጋ ስጦታ ተሰጥቶን ይቅርና፣ አንድ ሁለት እንኳ ካለ ይበቃናል። የአምላካችን የእግዚአብሔር ስም ለዘላለም እየተባረከ ይሁን። ተባረኩልኝ። ጸጋና ሰላም ይብዛላል።